አሁን ሀይሚ ያለችበት ችግር ውስጥ ማለት ነው። አታሳዝንም? ስልኳን በማታ አብርታ ኦልሬዲ የብሩኬን ቴክስት ነው የምጠበቀው ማለት ነው። እና ብዙ ሰዎች ታውቃላችሁ፣ ማታ ማታ የሚያወራችሁ ሰው ስትደባበሩ ምናምን በጣም ነው የሚከፋችሁ። ትልቁ ህመም ቀን ለዘውም ከሰው ጋር ከምናምን ጋር ተጫውታችሁ ከጓደኛ ጋርም ከቤተሰብ ጋርም በስራም በምንም ቢዚ ሆናችሁ ምናምን ልታሳልፉ ማታ ግን አስባችሁታል። ያ ሰው ካላወራችሁ እንቅልፍ ወስዳችሁም ያ ሰው ካላወራችሁ ደስ አይላችሁም። ስማሙ በጣም በጣም በጣም በጣም አሳዘነች። ሀይሚ የኔ ቆንጆ ማለት ነው። እና ሀይሚሻ የኔ ቆንጆ ሁሉም ነገር ይስተካከላል። ሁሉም ነገር ወደ ነበረበት ቦታ ይመለሳል። አንቺ ብቻ ተረካኪ። ራስሽን አትውጪ። ደግሞ ስልክ እንደዚህ አታብሪ። ስልክ እንደዚህ በጣም ማታ ማታ ላይት አብርተሽ እንደዚህ መጠቀም ለዓይን ይጎዳልና፣ ይህን ቆንጆ እኔ ምን እንደምልሽ አላቅም። ይገባኛል፣ ህመም አለው። ግን ብቻ አንቺ ስትኖሪ ነው ሁሉም ነገር የሚኖረው። አንቺ ስትኖሪ ነው ሁሉም ነገር ተመልሶ የሚመጣው ማለት ነው። እና የብስ እንዲህ ስትሁኝ የበለጠ ብሩክ እንትን ይልሻል። እና ብሩክ፣ በተቻለ አቅም እውነቱን ተናገር ያለህበትን ነገር ማለት እሷውን የምትፈልገው ካላደረከውም አላደረከውም ነው። ካደረከውም ደግሞ እመን፣ ችግር የለውም። ያ ነገር ከአንቺ በፊት ነው ወይስ? ከአንቺ በፊት እኮ አይደለም ማለት ነው። እዛ ሴት አለቀ። ምንም እንትን የሚያስብል ነገር አይደለም ይሄ። እንደዚህ በጣም ኮንትሮል ሆነ የምትናገርበት የሚያሳፍር ነገር አይደለም። ጀስት ወይ አድናቂዎቹ ሊሆን ይችላሉ እነዚ ሰዎች፣ ወይ ብዙ ነገር ሊኖር ይችላሉ። ግን ልጅቷ በእንደዚህ አይነት ሁኔታ እስከምትጎዳ ድረስ ደግሞ እኛ ማየት አንችልም ማለት ነው። ገባህ አይደለም? ተረዳት፣ አዳምጣት ቢያንስ ፍጽም እንኳን የሰጣትን ያህል ቦታ እንኳን ስጣትና፣ አዳምጣት፣ ስማት። ከመስማት ብዙ ነገር ታተርፋለ፣ ከመስማት ፍቅርን ላለማጣት ትጥራለ። እና ብሩኬ ደግሞ እልህኛም ብትሆን በጣም የምትረዳ ሰው ነህ፣ በጣም ስማርት ሰው ነህ ብዬ አስባለሁ። የኔ ቆንጆ ሀይሚሻ ነገሮች ይስተካከላል፣ ግን ራስሽን ስሜቱን የሚያቆያቋል እውነት በጣም አሳዘነችኝ። ሰው በቃ እንትን ማታ ማታ የምትጠብቀው ምናምን ቴክስት በቃ በጣም ይከፋል። አንዳንድ ጊዜ ሁሉ ልታነቡ ትችላላችሁ። ድንቅ በፊት የተጻጻፋችሁትን ነገር ሁሉ ልታነቡ ምናምን ትችላላችሁ ማለት ነው። እና ፍቅር እኮ ፍቅር ባይዘዊ ደስ የሚላልን፣ ስትጣሉ ደግሞ ወይ ምን ነው ባላ ፈቅር ትላላችሁ ማለት ነው። እና በቃ ፍቅር ሁለት አይነት ሚዛን አለው ማለት ነው። ደግሞ ያን ሰው እንደምትወዱት የምታውቁት ስትጣሉ ነው። ይደብራቸዋል ምናምን። አሁን ሀይሚ በጣም የሆነ በቃ በጣም ድብርት ውስጥ ምናን ያለችው ምናምን የበቃ ጀስት አለ በ በቃ ተጣልታለች ብጽፍለት አይመልስላትም። ጀስት ማለት አይጽፍላትም ማለት መልስ እየመለሰላት ስላልሆነ የበፊቱ ነው።